አሉ ጉድ ነጻነት ቤቱ ልትረከቦ ነው አሉ። ሩታ እስከምት መጣ ነጻነት ቤቱ ውስጥ ገብታ ጉድ ጉድ ልትል ነው አሉ። እሰይ ያ እድሌ እውነት ነው፣ እውነት ነው። ሩታ እዛው ሄደሽ ብትወልጂ ይሻልሻል። እናቴ አብረሽ አዚ ልቀቁኛለ። አይ ሂድ ስትላት ነበር አይደል እንዲ፣ ባለፈው ትሂድ ሰለቸችኝ አስራ አምስት ቀን አንድ ወር እንለያይ ብለ አይደል እንዲ። አሁን ምን ሆነ ነው ደግሞ? ኧረ ወይኔ ጉዴባ ባንደ ሁለት ሁለት ለምን ተዋሸናል? እያ እየተሳክሳለ እንዴ ቪዲዮ እናስታውስ እንዴ ነጽ ቪዲዮ ላይ ሰልች ታኛለች። አንድ ወር ሁለት ወር እንደላይ ብለ ነበር እኮ። ረስተው ነው ሆነው አይደመቀ ሙሽክላ ከቢር ብዙ ነገር ቢዚ እያረገ ነው ነገሩ እንዴት አመሻቸው የኔ ውዶች፣ በዛ ጋብርሽ እያለቀሰ ሲያነፈርቅ ሲነፈጭ አጨላየሁት። በዚ በዚህ ጋር ደግሞ ዳኒ ሮስት ጥርሱን ወልቆለት ተፈነካክቶ በአንድ ጥርሱ ማውራት አቅቶተኝ እያለ እያገጠጣየሁት። ኦ ማይ ጋድ የዛሬው የኢትዮ መንደር ዘገባችን ነው። ከዘገባችን ጋር አብራችን ቆይ። ጎድነስ አይ፣ ዛሬ ግን በጣም ደብሮ ነበር። ቪዲዮ መስራት አልፈለግኩም፣ ግን ደግሞ በቃ አላስችላለኝ አላስችላለኝ ካላወረውን እንቅልፍ ምን መሰላችሁ፣ እናንተ ኦኦ ደመቁ ሄደች አሉ እናንተ፣ እናቷ ጋር ደመቁ ሄዳለች አሉ። እኔማ ኤልዱ ጋር ከሆነች ብዬ ነበር እኔማ ትመለሳለች ብዬ ነበረ። ወይ ጉድ አይደመቁ፣ በቃ ጨካሽ ጨክነሽ ሄድሽ፣ ቆረጥሽ። እወይ፣ እወይ፣ እውይ፣ አፈር በበላውልሽ። ሄደሽ ቢሆን ግን ከእናትሽ ጋር ትመጭ ነበረ። ወይ ነገ ተመለሽ መጣው ስላለች እና አይ ሄዳለች እናንተ። ደመቁ አቤላ ቁጭት ሀብት አድርጎታል ውሽማው ስለሄደችበት። አሁን ምንም አያገባችሁም፣ ማለት አያገባችሁም አለ ወይ አቤል። አሁንማ በቃ ተነቃብህ፣ በእውነት ተነቅቶባል። ያስረገዝካት አንተና አንተና ያስረገዝካት፣ እውነቱን ተናገር ኤፋ። ጠርጥሮ ነው እንደዚህ ጥምድ አድርጎ የያዘ፣ ጠርጥሮሃል። በቃ ብራት፣ ሂድና ዛ ልጅ አሳድጉ። እውነት ነው ሰፈራችሁ አንድ ነው አይደለ? አይዋ በጣም ጥሩ። እናንተ ኧረ ጉድ! ኧረ ጉድ! ዳኒ ሮስት ደግሞ ጥርሱ ወልቆ እኚህ እያለ አይደል? እንዲህ እናንተ፣ ኧረ ወይኔ ለሀይሚ ብዬሽ ነው የተደበደብኩት አላለም እንዲህ። ወይኔ ጉዴ! ምክንያት የማያጣ ህዝብ እኮ ነው ያለን፣ እናንተ የማይሸነፍ። ኦ ማይ ጋድ! ለማንኛውም ደመቁ እናቷ ጋር ሄዳለች አሉ እናንተ ኦ ማይ ጎድነስ ወልጅ ነው የምመጣው ብላለች አሉ። ለማንኛውም ልጅሽን ለማንሳት እየተደ አሁንም አልተኩትም አልተኩትም ሴት ከሆነች ኔን ማነሳት ሽል ልጅሽን ደግሞ በቦክስ ከረባብተሽ እንዳጠኝ እንጂ እንዴት ናት የኔ ማሮች የኔ ወዶች ሰላማችሁ፣ ዛሬ ዛሬ በአዲስ ቪዲዮ ከች ብየላችኋለሁ። እንግዲህ ዛሬ አብርሽ ያነፈረቃ እየወታ አብርሽ እንዲሁ መቼ ነው ከማልቀስ የምታቆሙ? ልጅ እንዲሁ መቼ ነው በውሸት የምታለቅሰው? እንዲሁ እሷን ፊትክን እያጨማድርክ እያጨማድርክ እንደሁ እኛን ተሸውድ ያለ ዝም ብለሽ ከትናንት ወዲያ ታክሲ ድራይቨሩ እሱ ነበር አሉ እኔ ግን አይመስለኝም። እኔ አላቅም ብቻ እሱ ይመስላል። ግን ነጭ ቲሸርት የለበሰ ነው፣ በደንብ ፊቱ አይታይም። ራይድ የሚል ጽሑፍ ስላየ እኔ ደግሞ ራይድ ነው ብዬ ተከራከሪ ያለው እንግዲህ እናንተ ነው እያላችሁ ነው። ግን ውሸቱ እረ ውሸት። አንተ ቀዳዳ ይሆንክ ልጅ ማለት ነው። እንዲሁ በሴቶቹ ላይ ዝመት እየተቀድርክ እየተቀድርክ በቃ ሴት ልጅ ክብሯን ጥላ ግን እንዲሁ ሴትን አረከስከን እኮ አረከስከን። በአንተ የተነሳ ሴት ልጅ እረከሰች። እውነት ሄደው እርክስ ነው ያረገን ደመቁ። በውሸት እንደዛ ብላ አርክሳ ራሷን መጣች። አሁን ደግሞ ነፂ ራሷን እንድታረክስ እንዲ እንዲህ ብለሽ ስሪ ቪዲዮ ከዛ ሰው እንዲመለከተን ብሏት ነው፣ እርግጠኛ ነኝ። አይዲያ ሰጥቷት ነው። በዛ የነፂ ወንድም ደግሞ እየፎከረ ነው፣ አብረሽ እንደከሰው ነው እያለ ምን ብለንም ከሰው ብራዘር ብሮ ብራዝር፣ ምን ብለ ለመከሰው ውዳይ እራሷ እኮ ፈልገው እየመጣች እና ሌላ አግብታ ሄደች፣ እሱን ብላ ሄደች፣ እሱን ወደደች፣ እሱን አፈቀረችው ብላ። አይ አያዋጣም ብራዘር፣ እህትን እዛው ኩርኩም አድርገ ያዝ። እንደ ሩታ ፏላ ሻንጣዋን ይዛ መታ እንዳትቀረድ ተጠንቀቅ። እና ዛሬ እንግዲህ ሀብርሽ እያነፈረቀ ነው። የት ነው የሄደችው? የት ነው የሄደችው? ሩዋንዳ ምንሽ ነው ትሄድ ስትላልነበር ነበር እንዴ ባለፈው፣ ትሄድ እንደፈለጋት ትሆን ትሄድና በቃ ዘና ትበል ወንድም እየው ሳይቀር ትሄድና፣ ፈታ ዘና ትበል እያሉ እኮ ነው። እውነቴ ነው። ከካሜራ ጀርባ እሰይ እንኳን ሄደች ደግ እያሉ ነው። አሁን ግን እዚህ ጋር ለኛ የምሰል ያዙኝ፣ ልቀቁኝ፣ ሄደችብኝ፣ ካለሷ መኖር አልችልም ምናምን፣ ለቪዲዮ ከሆነ ምናልባት እንግዲህ አይታወቅምና እንግዲህ ሩታ እናት አባቷ ጋር ከሄደች ይመክሯታል፣ ያስተካክሏታል፣ እውነት ወደ መስመር እንድትመጣ አድርጓታል። አሁን እኮ እዚህ ጋር ከሆነች እኮ ላይ ባላይ ሸና አባት እኮ እናንተ በስማአቱ እንደዛ አይባልም፣ ሸና አባት አይባልም። ገሩ ሸምቶበታል ራ ይባልም ስሜን ተረጋ ያረንች ባለ እያንዳንድ ሰዎች እንደዚህ አንዳንድ ቃላት ያመልጠኛል። ቅርታ ይቅርታ፣ የምወዳችሁ የምሬን እኮ ነው። አንዳንድ ሰዎች ምን ይላሉ፣ አንቺ ባለጌ፣ ባለጌ ነሽ፣ ከሴት የማይጠበቃሉ ከአንደበትሽ የምታወጪው ሁሉ እኔ በቃ መሳቅ ነው የምር በቃ መሳቅ መጫወት ነው ስራ የምሬን እኮ ነው። ግን እኔ አስቤው አይደለም አሁን የተናገርኩት ይቅርታል።

አጠቃላዩ ላይ እንደፈለገ ነው የሆነባት። እውነቴ ነው ናኝባት ነው የሚላችሁ። በቃ ክብሯን እየጣለች እሷም ትሰራለታለች። ቤተሰብ ሳይኮረኮማት አሁን ደ ሳት ሳይጋቡ ልጅ ስታረግ እናትና አባትም ነይሏታል። አረ እባክሽ፣ እባክሽ ከዚህ በላይ አታዋርጅ ሊሏት ይችላሉና፣ እንግዲህ ቤተሰብ ጋር ሄዳለች ብላለች። እውነታቸውን ግን አይመስለኝም። ምክንያቱም ተሄድ እያለ ሩዋንዳ ሲያደርገው የነበረውን አብርሽ፣ ተሄድ፣ ራሷን አዳምጣ ትምጣ፣ ዘና ብላ ትምጣ። እኔም ጭቅጭቅ ሰልችቶኛል። ሰለቸች ይቆናል ካት ሰልችኝ ሰልች ታኛለች፣ እጅ እጅ ብላኛለች። በቃ ትሄድልኝ ብለህ አይደል እንደሄደችው እንዴት ትሄድልኝ ብልሃት እኮ ሂጂ ብልሃት ነበር እኮ እንደ እሷ ውጭጭ ብላለቅም ብላ ነው እንጂ ሂጂ ብልሃት አላፋ አውጥታ እሷም አስራ አምስት ቀን አንድ ወር እንለያይ። በቃ ቤት ጧትም ማታም ሳያት በቃ ግልምም ብላኛለች፣ ስልችት ብላኛለች ብለህ ነበር እኮ ራስታው እንደ ይሆን ብቻ አይድዴ አያንተ ነገር እየረሳ ቆዳ ገባን እየረሳ ተሸመጥጣለ። አንዷን አገባሻለሁ አፈቅርሻለሁ የኔ ውዴን ይጠምበላል ተልና ማታ ጧት አላቀሽም ብለሽም ጥጥ እዳገቡ፣ ሴቶቹ እዳገቡ። እኔማ ፌስቡክ፣ ኢንስታግራም፣ ምናልባት ዩቲዩብ ያላዩ ሂጅነጅኑ ከሆነ ጉድ ነው ጉድ ነው። ስንቱን ሴት አማለሁ ይሆናል መኪና ላይ ምናምን እያልክ ቆንጆ ቆንጆ ፎቶ እየላክ እና መጀመሪያ ራሱ ትሄድ ብሎ ልኮ፣ እንዴት ነው አሁን? ለምን ሄደሽ ብሎ ሯንዳሚ እያስመሰለ ነው እያስመሰለ ነው እናትየን እያስመሰለ ነው ምክንያቱም ራሱ ትሄድ ትሄድ እንደፈለጋትሁን ሰለቸችኝ ቁጧት ማታ ሳያት ብሎ አሁን ሯ እንደሚያደርገው ለምን ይመስላል ለቪዲዮ ብሎ ነው ተመልካች እንዳይፈርድበት ነው ለቪዲዮ ብሎ ነው እንጂ ተደብቆ መሄድም አያስፈልግም አብራኝ እንዳትሄድ ብሎ ታዲያ መሄድ ስትፈልግ እንኳን አማኩራት ትሄጃለሽ አትሄጂም ብሎ እንደ ሚስት ቢያት ኑሮ ይወስዳት ነበር ግን እንደ ሚስቱ ሳይሆን እንደ ሰራተኛው ነው የሚያት ምንም ነገር አያናግራትም አያማክራትም ገባቸው አለ መሄዷ በመሄዷ ተደስ ደርሱታል አሁን ለኛ የምሰልና ለቪዲዮ ሩዋንዳ ያዙኝ ልቀቁኝ ማነፍጨል ነገ ጠዋት ነገ ጠብቁ ገመድ ይዞ ማለት ነው ፎቅ ከፎቅ ለወጣ ልንጠለጠል ነው ነው እንዴ አሁንማ ጫካ የለ እንዴ ደመቀ የት ላይ ነው የምትታነቀው አሁን ነገ ነገ አሁን የት ላይ ነው የምትታነቀው ያን ቪዲዮ የምትሰራው ዘመኞቹ ተባብረው ምናልባት ብረንዳ በረንዳ ላይ ተንጠለጠል እንደው እንጂ አሁን ላይ የምትታነቅበት ጫካ የለም ወይ ቡታጅራ ሄደ እዛው ጫካ ፈልገ እዛ ቦታ ፈልገ ወይ መናፈሻ ቦታ ሄደ ተንጠልጣል ልታነቅ ነው ብለው ቪዲዮ ስራ ምትስማፈር ሄደላችሁ። ስራ ስራ። እውነት ነው እኛ እናምንለን። እኛ ኮ በቃ አንተ የምንፈልግ ለፍትፈት አለም እንጂ ምንም ውሸት እንደምትሰራ የታወቀ ውሸት፣ አንድ እውነት የለው በቃ ሁሉ ነገር ውሸት እልብስ ማምልብስ ቅዱስ በጣም የሚያስጠሉ የምር፣ እንደዚህ መቀለድ ሄጅ ላይ ነበረው እንደገና ደግሞ አሁን ለምን ሄደች ብሎ ሩዋንዳ ሲጀመር ሄዶ ተመልሶ መጣ፣ ነጽና ልሶ መጣ። አሁን ደግሞ ለምን ሄደችብኝ እሳይ እንኳን ሄደች እያለ በውስጡ እኮ በቃ ፍንድቅ ያሳይ ተገላገልኩ ተገላገልኩ እያለ ይሆናል። አሁን ደግሞ ነዚህ ከሁለት ከሶስት ቀን በኋላ እመጣለሁ ብሎኛል ብላለች አይደለ? ተመልሳ ትመጣለች። አሁን ተመልሳ ወደ አዲስ አበባ ነው የምትመጣ። ካልመጣ ጠበኩ ቀራ ብላ ነው የምትመጣልህ። እድሌ አሁን በቃ ነዚህ ቤት ውስጥ ልትገባ ነው ማለት ነው። ሩታ ቤተሰቦቿ ጋር ሄዳለች እስከምትወልድ ድረስ እንግዲህ ነዚህ ቤቱ።